ሰላም ቅዱሳን፣ ይህ ባይብል ሚኒስትሪ የዩቲዩብ ቻናል ነው። የኃይለኛ ጸሎት መሪዎችን ነው የምንመለከተው በዚህ ፕሮግራም። እኔ የፕሮግራም አዘጋጅ ሲሳይ ስንታየሁ ይባላል። እስከ ፕሮግራሙ ፍጻሜ ድረስ አብረን እንቆይ። ዛሬ የምንመለከተው ቀደም ብዬ እንዳልኩት የኃይለኛ ጸሎት መሪዎችን እንመለከታለን። መርህ ወይም ፕሪንስፕል ማለት ምን ማለት ነው? አንድን ነገር ለማድረግ የምንከተለው ህግ ማለት ወይም ስርዓት ነው። ማንኛውም ሰው ስኬታማ የሆነው በዚህ ምድር ላይ ስኬታማ የሆነበት ነገር በዛ ነገር ላይ ህግ ወይም ስርዓት መጠበቅ ነው፣ ስኬታማ የሆነው። ለምሳሌ በእግር ኳስ ጨዋታ የእግር ኳስ ጨዋታ አለ፣ ይህንን ህግ መጠበቅ አለባቸው ተጫዋቾች። በቅርጫት ኳስ ያለው ህግ ለእግር ኳስ አይሆነም። ለምሳሌ በቅርጫት ኳስ ውስጥ ተጫዋቾች የተጫወቱ አንድ ተጫዋች ከኋላ መጥቶ ጠልፎ ቢጥለው የቅርጫት ኳስ ነው፣ ተጫዋቹ ቀጥታ ፖሊስ ነው የሚጠራው? አይቻልማ። የቅርጫት ኳስ በእጅ ነው የምትጫወተው። ስለዚህ የግድ ህጉ መጠበቅ አለበት፣ የቅርጫት ኳስ። ልክ እንደዛው በህይወትን ጨዋታ ውስጥ የሚገዙን ወይንም የሚጠብቁን ህጎች አሉ። እነዚያን ህጎች ነው የምንመለከተው። ስለዚህ አንደኛው በህይወት ስንኖር አንድ ሰው ጸሎት ማድረግ ያለበት። ቀጥሎ ደግሞ ጸሎትንም በስርዓት ማድረግ አለብን። ወይም ኃይለኛ የምለው ቃል ምንድን ነው? ኃይለኛ ጸሎት፣ የኃይለኛ ጸሎት መርሆዎች ብዬ ርዕስ ሲሰጥ ምን ማለት ነው? ኃይለኛ ማለት የሚመለስ ወይም ፍሬያማ ጸሎት ማድረግ እንዴት ይቻላል? ምናልባት ጸሎት ብዙን ጊዜ አድርገን ያልተመለሰልን የጸሎትን መሪዎችን ሳንከተል አድርገን ሊሆን ይችላል። መሪዎቹን እንዴት እንከተል የሚለው ዛሬ በደንብ እንመለከታለን። በጣም የተባረኩበት ሀሳብ ነው። እናንተም እንደምትባረኩ እርግጠኛ ነኝ። ስለዚህ እንመለከታለን። የኃይለኛ ጸሎት መሪዎች በመጽሐፍ ቅዱስ ውስጥ ሁለት የጸሎት ቡድን ነው ያለው። አንደኛው የግል ጸሎትና የጋራ ጸሎት የጋራ ጸሎት በኳይር ውስጥ ሊሆን ይችላል፣ በቤተሰብ ውስጥ ሊሆን ይችላል። የተለያዩ የጸሎት ቡድኖች አሉ። የግል ጸሎት የምንለው ደግሞ አንድ ሰው ከፈጣሪው ጋር በግል ለብቻ ጸሎት የሚያደርግበት ሁኔታ ነው ያለው። ይህን ከኢየሱስ ክርስቶስ እንማራለን። በማቴዎስ ወንጌል ምዕራፍ 14 ላይ ከቁጥር 22 ላይ ኢየሱስ ክርስቶስ አምስት ሺህ ሰዎችን የመመገብ ተአምራት ከሰራ በኋላ ወደ ተራራ ሄዶ ደቀ መዛሙርቱን አፋጠናቸው ወደ ታንኳ ገብተው ወደዛኛው ማለ እንዲሻገሩ፣ እርሱ ግን ብቻን ወደ ተራራ ሄዶ ሌሊቱ ሙሉ ጸሎት እያደረገ እንዳደረ እንመለከታለን። ምሽት እንኳን መጥቶ ለብቻው ነበር ይላል። ሄዳችሁ ማመት ትችላላችሁ። ማቴዎስ 14 22 ላይ ሌሊት ወይም ምሽትን መጥቶ እሱ ብቻው ነበር ይላል። ስለዚህ ብቻ ነበር ማለት ከሰው ጋር አልነበረም እንጂ ከእግዚአብሔር ጋር ነበረ። ኢየሱስ ክርስቶስ ጸሎት ያደርግ ኢየሱስ አስተማሪያችን የግል ጸሎት በማድረግ ይታወቃል። ብዙም ጊዜ ወደ ደብረ ዘይት ተራራ በመውጣት ጸሎት ያደርግ ነበር ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የግል ጸሎት ከፈጣሪ ጋር ከአባቱ ጋር የግል ጸሎት በማድረግ ይታወቃል። እዚያው በሉቃስ 11 ላይ ኢየሱስ ክርስቶስ የጋራ ጸሎትንም አስተምሯል፣ ከሌሎች ወንድሞቻችን እህቶቻችን ጋር ማድረግ ስላለብን የጋራ ጸሎትም አስተምሮናል። ሉቃስ 11 ላይ ከቁጥር አንድ ኢየሱስ የግል ጸሎቱን አድርጎ ከተመለሰ በኋላ የሆነ ቦታ ላይ ጸሎት አድርጎ ከተመለሰ በኋላ አንድ ደቀ መዝሙር ወደ ኢየሱስ መጡ። ዮሐንስ ለደቀ መዛሙርቱ ጸሎትን ማድረግን እንዳስተማራቸው አንተ ማስተምረን ብሎ ስጠይቆ እንመለከታለን። ኢየሱስ የጌታ ጸሎት ብዙዎቻችን እንደምናውቀው ሉቃስ 11 ላይ ያለው አባታችን ጸሎት በጋራ የምናደርገው ጸሎት ነው፣ የጉባኤ ጸሎት ነው። ያንን ጸሎት እንዳስተማራቸው እንመለከታለን። እዚሽ ጋር የምንመለከተው የግል ጸሎት እና የጋራ ጸሎት አንድ አይነት አይደለም ባንልም፣ ግን ይለያያሉ። የግል ጸሎት ስናደርግ የጊዜ ገደብ የለው ነው። ከፈጣሪ ጋር ኢንፎርማል ንግግር ማድረግ እንችላለን። ምክንያቱም የግል ጸሎት ጓደኝነት ነው፣ ከፈጣሪ ጋር የምናደርገው ጓደኝነት ስለሆነ የግል ጸሎት ስናደርግ ፍሪደም አለን በጣም በየጊዜ ፍሪደም አለን። ብዙ ጊዜ መቆየት እንችላለን እየጸለን። በእርግጥ ለጋራ ጸሎት መሰረቱ የግል ጸሎት ነው ብዬ አምናለሁ። እናንተም ሀሳባችሁን ማስቀመጥ ትችላላችሁ። ቢሆንም ግን አንዳችን ለአንዳችን ጸሎት እንድናደርግ መጽሐፍ ቅዱስ ይመክረናል ወይንም ያዘናል። ያዕቆብ አምስት አስራ ስድስት ላይ አንዳችን ለአንዳችን ጸሎት እንድናደርግ ይመክረናል። ምክንያቱም በዚህ ምድር ላይ በክፉ ዓለም እጅ ያለን ክፉ ነች። በዚህ በክፉ ዓለም ላይ ስንኖር አንዳችን ለአንዳችን ጸሎት ሳናደርግ መኖር አንችልም፣ መሻገርም አንችልም። ስለዚህ አንዳችን ለአንዳችን ጸሎት ማድረግ ያለብን፣ ይደግፈናል፣ የአንዱ ጸሎት። ስለዚህ አንዳችን ለአንዳችን ጸሎት ማድረግ ያለብን፣ የጸሎት ዋነኛው ዓላማ ሀሳብ ምድራዊ ነገሮችን እንድናገኝ አይደለም። በእርግጥ ምድራዊ ነገሮች ቢያስፈልጉንም ምድራዊ ነገሮች ግን አንደኛ ደረጃ ወይም ፕራዮሪቲ የምንሰጠው ለሰማያዊ ነገር ነው እንጂ ኢየሱስ ክርስቶስ ራሱ ተናግሮታል። የሚያስፈልጋቸው ወይም ምን እንደሚያስፈልጋችሁ የሰማዩ አባት ያውቃል። አስቀድማቸው እግዚአብሔር መንግስት ጽድቁን ፈልጉ ብሎ ተናግሯል። ጸሎት ስናደርግ ሁሉ ጊዜ ሰማያዊ ነገር ነው መመልከት ያለብን ቆላሲያ ሶስት አንድ ላይ ይህንን የሚያነሳው ከኢየሱስ ክርስቶስ ጋር ከተነሳን በላይ ያለውን እንፈልግ ብሎ ያነሳን ጥቅሱ ቆላሲያ ሶስት አንድ ነው። ሶስት አንድ ሄዳችሁ ብታዩ ጥሩ ነው። ቆላሲያ ሶስት እስከ አምስት ብታነቡ ጥሩ ነው። የሚገርም አሳብ ነው። ምድራዊ ስጋችሁን ግደቡ። እዚህ በተለይ ርቂቆን ኃጢአቶችን ዘረዝራል እስከ ቁጥር አምስት ቆላስይስ አንድ አምስት እስከ አምስት ያለው እንመልከት። አሁን ስ ለመግቢያ ያህል ይህንን ካወራው ስለ ጸሎት አሁን መሪዎችን እንመልከት። ስ ያህል የኃይለኛ ጸሎት መሪዎች ምንድን ናቸው? አንደኛው በእግዚአብሔር ቃል ውስጥ መቆየት በእግዚአብሔር ቃል ውስጥ መቆየት ቃሉን ማጥናት ማሰላሰል ያስፈልጋል ማለት ነው። ጸሎታችን ኃይለኛ እንዲሆን ይህ አንደኛው መርህ ነው። አንድ ሰው ምን እንደሚጸልይ ራሱ የሚያውቀው የእግዚአብሔር ቃል ሲያውቅ ነው። ስለዚህ ዮሐንስ 15፥7 ላይ የሱስ ክርስቶስ የተናገረው ይህን ነው። ዮሐንስ 15፥7 ላይ በእኔ ብትኖሩና ቃሎችን በእናንተ ብኖሩ የምትወዱትን ሁሉ ለምን ይሆንላችኋል ወይም ይደረግላችኋል ብሎ ይናገራል። የምን ለምነው ሁሉ ምንድነው? አሁን ሁሉ ተፈርዷል ሁሉ ግን አይጠቅምም ብላል። ያ የምን ለምነው ሁሉ ስለም አይጠቅምም እየሱስም አይመልስልንም ሁሉም። ስለዚህ የምንጠይቀውን እንድናውቅ በእግዚአብሔር ቃል መኖር አለብን ማለት ነው። መጀመሪያው በቃሉ ነው የምናውቀው ምን እንደምንጠይቅ ወይም ስፔሲፊክ አድርገን ነው መጠየቅ ያለብን ጥያቄዎቻችንን። ስፔሲፊክ ጥያቄ ለመጠየቅ ደግሞ በእግዚአብሔር ቃል ውስጥ መቆየት ቃሉን ማንበብ ምክንያቱም ሮሜ ስምንት ሀያ ስድስት ላይ ምን እንደምንጸልይ አናውቅም ብሏል። ምን እንደምንጸልይ አናውቅም፣ ስለዚህ መንፈስ ቅዱስ ራሱ በማይነገር መቃተት ይማልድልናል ብሎ ስለሚናገር ስለዚህ በእግዚአብሔር ቃል መቆየት ያስፈልጋል። ሁለተኛው መርህ የኃይለኛ ጸሎት ሁለተኛው መርህ መታዘዝ ነው። በእግዚአብሔር ቃል ቆየን፣ ቀጥሎ የሚመጣው መታዘዝ ነው ለእግዚአብሔር ቃል ለእግዚአብሔር ቃል ስንታዘዝ ጸሎታችን ምላሽ ያገኛል ማለት ነው። ለዚህ አንደኛ ዮሐንስ አንደኛ ዮሐንስ ሶስት ሀያ ሁለት ላይ ታገኛላችሁ። ለእግዚአብሔር ስለምንታዘዝ ሁልጊዜ ጊዜ ሕጎቹን ስለምንጠብቅ ሁልጊዜ ጊዜ የእግዚአብሔርን ወይንም በእግዚአብሔር ፊት ደስ የሚያሰኘው ነገር ስለምናደርግ የፈለግነውን ነገር መጠየቅ እንችላለን ይላል ዮሐንስ። የሚገርም ነው። ለምን ለምንድ ነው የፈለግከው ነገር የምንጠየቀው ከተባለ ዮሐንስ ለምን ከተማ ሁልጊዜ የእግዚአብሔርን ህግ ስለምንጠብቅ፣ በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኘው ነገር ስለምናደርግ የፈለግነው ነገር እንጠይቃለን እንቀበላለን ብሎ በእምነት ነው የምናገረው። ይህንን ሶስተኛ ላይ ነው ያለው እምነት። በእርግጥ እሱን እናያለን። ሶስተኛው ኃይለኛ የኃይለኛ ጸሎት መርህ እምነት ነው። መታዘዝ ማለት እስከምናውቀው ድረስ ነው፣ እግዚአብሔር የገለጠልን በቃሉ መታዘዝ። ሁሉም መታዘዝ አንችልም፣ ግን የበራልንን እውነት ኢየሱስ ክርስቶስ እስከዛሬ ያበራልንን እውነት መታዘዝ፣ ምላሽ መስጠት አለብን ለዛ እውነት። ይህ ሁለተኛው መሪ ነው። ሶስተኛው መሪ ደግሞ ማመን ነው። እምነት፣ ማመን፣ በእምነት መጸለይ። ለዚህ የሚገርም ጥቅስ እናነባለን። ማርቆስ 11:23፣ ማርቆስ 11 23 እና 24ን ማንበብ እንችላለን። እንደዚህ ላይ እውነት ስላችኋለው ማንም ይህን ተራራ ተነቅለ ወደ ባህር ተወርባል ብለውና ይህንንም በልብ ሳይጠራጠር ቢያምን ይሆንለታል። ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁ ተደርጋችሁ ብታምኑ ይሆንላችኋል። ይህ ምሳሌያዊ ነው። ተራራን ተነቅለ ወደ ባህር ተጣል ማለት እንደዛ እንድንል ሳይሆን ነገሩ ምን ያህል ከባድ ብለን የምናስባቸውን ነገሮች ፈጣርን ብንጠይቀው ፈጣር እንደሚያደርግልን የምናገረው፣ ነገር ግን ሳይጠራጠር ነው የምለው። መጠራጠር የለበትም፣ ያንን የተናገር ነው እንደሚያደርግልን ምን ማለት ነው? ዮሐንስ 11:41 ላይ የሚገርም ጸሎት ጸሎት አድርጓል ኢየሱስ ክርስቶስ። ዮሐንስ 11 ላይ ኢየሱስን ለአላዛርን ከሞት ያስነሳበት ምዕራፍ ነው። አላዛርን ከሞት ከማስነሳቱ በፊት ጸሎት አድርጓል እንደምናውቀው፣ ከቁጥር 41 ላይ አባት ሆይ ሁል ጊዜ ስለምትሰማኝ አመሰግናለሁ ብሎ ነው የተናገረው። ስለዚህ ቀድሞ አመስግኖ ነው የጀመረው እግዚአብሔርን። ኢየሱስ ስለምትሰማኝ አመሰግናለሁ አሁንም እንደምትሰማኝ አውቃለሁ። ይህ እምነት ነው። በእርግጠኛው በመጀመሪያ በማመስገን ነው። ይህንንም አራተኛ ላይ እንመለከታለን። ምስጋና አለበት በማመስገን ነው ጸሎት የምንጀምረ ሰምትናል። እግዚአብሔር ሰማኝ ብዬ አሁን ነው በቃ ሁሉም ነገር እንዳለ ማመን ያለብኝ። ይህ ሶስተኛውና ኃይለኛው የጸሎት መርህ ነው ማለት ነው። አራተኛው የኃይለኛ ጸሎት መርህ፣ ሳታቋርጥ ጸልይ። ሳናቋርጥ መጸለይ አንደኛ ተሰሎንቄ 5፡17 ሁልጊዜ ደስ ይበላችሁ፣ በሁሉ አመስግኑ፣ ሳታቋርጡ ጸልዩ። ቅድም እንዳልኩት ኢየሱስ ክርስቶስ ዮሐንስ 11፡41 ላይ ሁልጊዜ ስለሚሰማኝ አመሰግናለሁ ብሏል። የኛም ጸሎት መሆን ያለበት እንደዛ፣ ጌታ ሆይ ሁልጊዜ ስለሚሰማኝ አመሰግናለሁ። በሁሉ አመስግኑ ይላል እኛ የምናመሰግነው ብዙ ነገር አለን። ደስተኞች የምንሆነው ስለምናመሰግን፣ ሳናቋርጥ ስለምንጸልይ ደስተኞች ሆነን ነው የምንኖረው። ሁል ጊዜ አንዳች አላጎደለብንም ኢየሱስ ክርስቶስ። ስለዚህ ደስተኞች ነን፣ ሁል ጊዜ እግዚአብሔርን በማመስገን እንኖራለን ማለት ነው። አራተኛው መርህ ሳታቋርጥ መጸል፣ ሁል ጊዜ ማመስገን፣ ሳናቋርጥ ማመስገን ማለት ነው። ይህም የጸሎት መርህ ነው። ዋነኛውና አምስተኛው የጸሎት መርህ በኢየሱስ ስም ጸልዩ ነው። ብዙ ጊዜ ሰዎች ወደ መንፈስ ቅዱስ ጸሎት ያደርጋሉ። ይህ ግን ትክክል ነው ብዬ አላስብም አላምንም። ጸሎት የምናደርገው ወደ እግዚአብሔር አብ ነው፣ ወደ ኢየሱስም አይደለም። ጸሎት የምናደርገው ጸሎት የምናደርገው ወደ እግዚአብሔር አብ ነው፣ በኢየሱስ ስም ነው የምንጸልያው። ምክንያቱም አባታችን እግዚአብሔር የእኛን ጸሎት አይሰማንም። የኢየሱስን መስዋዕት ካልተቀበልን እግዚአብሔር የሚሰጠን ብቸኛው ነገር ቁጣ ብቻ ነው። ስለዚህ በኢየሱስ ስም በመጸለይ ምህረትንና በረከትን እንደምናገኝ ይናገራል። ወዴት ነው የምንጸልይ? ወደ አባታችን እግዚአብሔር በኢየሱስን በመንፈስ ቅዱስ በኩል ጸሎት ማድረግ አለብን ብዬ አስባለሁ። ሐሳባችሁን ከታች ኮሜንት ላይ አስቀምጡልኝ። እንደ ተባረካችሁ ተስፋ አደርጋለሁ። በሚቀጥለው ፕሮግራም እንገናኛለን። እግዚአብሔር ባርካችሁ።